ሰበር ሰበር መረጃ ለኦርቶዶክስ ያም በጠቅላላ ያ የአባቶች ደም የስልጣን የስልጣን ማራዘሚያ አይደለም። ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ዋና ስራ አስኪያጅ ሆነው ተመርጧል። ብፁዕ አቡነ አብርሃም አስቀድመው ነበሩም። ህዝብ ህዝብ የማንም ወጣት ደንብ በከንቱ መፍሰስ የለበትም። ኦርቶዶክሳውያን ወጣቶች ከእንደዚህ አይነት ነገር እጃችሁን እንድታወጡ ስል በሉ እግዚአብሔር ስም እጠይቃለሁ። ሰላም ጤና ስትል ወደ ተከበራችሁ የኢኦቲ ሪአክት ሰዎች ደምጋችሁልኝ በአዲስ ቪዲዮ ተመልሼ እንቻለሁ። ዛሬ የምንመለከቱ እንግዲህ ቅዱስ ሲኖዶስ ሲያስተላለፈው ሰበር ዜና አለ ብፁዕ አባታችን አቡነ አብርሃም ተነስተው አቡነ ሳዊሮስ በሳቸው አስተክተዋል። እነዚሁ ደግሞ በብፁዕ አባታችን አቡነ ጴጥሮስ ቦታም የተካ ሌላ አባት አለ። ዛሬ እሱን የምንመለከት ነው የሚሆነው። እነዚሁ ደግሞ ይህን አስመልክቶ እንግዲህ ብዙዎች ተቃውሟቸውን እያሰሙ ይገኛሉ። ሁላችሁም ቪዲዮ ላይክ ማድረጋችሁ አትርሱ። ለምንድነው የማታደርጉት? አሁን አድርጉ። እስቲ መጀመሪያ ዜናውን ሰምተን እንመለስ። መጨረሻም ቅዱስ ሲኖዶስ ባስተላለፈ ውሳኔ ብፁህ አቡነ ሳዊሮስን የጠቅሌ ቤተ ክህነት ዋና ስራ አስኪያጅ አድርጎ ሾሟል። ብፁህ አቡነ ዲዮስቆሮስን ደግሞ የቅዱስ ሲኖዶስ ዋና ጸሐፊ አድርጎ ሾሟል። እስቲ በዚህ ውሳኔ ላይ ያላችሁን አስተያየት ኮመንት ላይ አስቀምጡልኝ። እናንተ እንግዲህ ሀሳብ አስቀሙን። ምን ይመስላቸዋል? ይሄ ነገር እንዴት ነው? ባለፈው ሞጌ ቪዲዮ ነበር። ይሄ ነገር ከዚህ ነገር ጀርባ የፖለቲካ እጅ እንዳለበት ሰሬች ነበር አንድ ቪዲዮ ኢትዮ ፎረም ያወጣው መረጃ እና እናንተና ማስተዋወስ ቀምቶበት። በዚህ ጉዳይ ላይ ሰበር ሰበር መረጃ ለኦርቶዶክሲያን በጠቅላላ፣ ለሶስት ዓመታት ያህል በብፁዕ አቡነ አብርሃም ሲመራ የነበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተክህነት ስራ አስኪያጅነትን ወደ አቡነ ሳዊሮስ መተላለፉ ተሰምቷል። የአዲስ አበባ ሀገረ ስብከት ሊቀጳጳስ የሆኑት ደግሞ ብፁዕ አቡነ ሄኖክ የደቡብ አፍሪካ ሀገረ ስብከት ሊቀጳጳስ ሆኗል። የደቡብ አፍሪካ ሀገረ ስብከት ሊቀጳጳስ ብፁዕ አቡነ ሕርያቆስ ደግሞ አዲስ አበባ ሀገረ ስብከት ሊቀጳጳስ መሆናቸውም ተሰምቷል። ሰበር የሆነ መረጃ በእጃችን ገባ። ይህንን መረጃ በደንብ አድርጋችሁ ኮፒ ሊንክና ሪፖስት አድርጉም። ከቅዱስ ሲኖዶስ ምልአተ ጉባኤ የተወሰነ ውሳኔ ነው። ጠቅላይ ስራ አስኪያጅ ብፁዕ ጸሐፊ ተወስኗል። ሌሎች ሊቃነ ጳጳሳትም በተለያዩ አህጉረ ስብከቶች ተመድበዋል። አሁን እንደሚከተለው አቅርብላችኋለሁ። ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ በመሆን ተመርጠዋል። ብፁዕ አቡነ ጴጥሮስ አስቀድመው ነበሩ። አሁን ብፁዕ አቡነ ዲዮስቆሮስ ተክቷቸዋል። ብፁዕ አቡነ ሳዊሮስ የመንበረ ፓትርያሪክ ጠቅላይ ዋና ስራ አስኪያጅ ሆነው ተመርጠዋል። ብፁዕ አቡነ አብርሃም አስቀድመው ነበሩ። ብፁዕ አቡነ ህርያቆስ የሃሪጃ ሀገረ ስብከትን እንዲያዙ፣ የአዲስ አበባም ሀገረ ስብከት ሊቀጳጳስ ብፁዕ አቡነ ናትናኤል ዘኮሎራዶ የቅድስት ሀገር ኢየሩሳሌም ገዳማትን ሊቀጳጳስ ሆነው እንዲመደቡ፣ ብፁዕ አቡነ ናትናኤልን ሚኒሶታን እንደያዙ የኮሎራዶ ሀገረ ስብከትን እንዲመሩ፣ ብፁዕ አቡነ ሄኖክ የደቡብ አፍሪካ ሀገረ ስብከት ሊቀጳጳስ፣ ብፁዕ አቡነ እንባቆም የገዳማት መምሪያ ሊቀጳጳስ ሆነው እንዲመሩ ብፁዕ አቡነ ሙሴ አውስትራሊያን እንደያዙ የግቢ ገብርኤልና የበዓታ ለማርያም ገዳም ሊቀ ጳጳስ ሆኖ እንዲመሩ ቅዱስ ሲኖዶስ ውሳኔ አስተላልፏል ማለት ነው። መረጃውን አዳርሱ። በአሁኑ የቅዱስ ሲኖዶስ መንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አቡነ ሳዊሮስ የቅዱስ ሲኖስ ዋና ጸሐፊ ብፁዕ አቡነ ዲዮስ ቆሮስ ሆኖ ተመርጠዋል። እንግዲህ ነሰማችሁት እነዚህ ነ ተሹመዋል ማለት ነው። ይህ ሹመ ትክክል አይደለም ተብሎ እንግዲህ ተቃውሞ የሚገኙ አንዳንድ ወንድሞቻችን እነዚሁ ደግሞ ኦርቶዶክሳውያን ተወላጆች አሉና እስቲ ለማንኛውም እንስማቸው። ሳዊሮስ የጠቅላይ ቤተ ክህነት ስራ አስኪያጅ ሆኖ ተሾመ አይደል? እውነት እኔ ኦርቶዶክሲያን እንደዚህ ቪዲዮ ሲሰራ ተስፋ ቆርጭ አላውቅም። ተስፋ የቆረጥኩት ግን በፈጠረኝ ፈጣሪና በቅድስት ቤተ ክርስቲያን ሳይሆን በእኔ ላይ በተሾሙ አባቶቼ። እነሱ የሚፈልጉትን ነገር ለማድረግ እኛ የማንፈልገውን ነገር ሲያደርጉን ቆዩ። ከምንም በላይ የምወዳቸውን ቤተሰቦቼን ሲያሸማቅቁና ሲያሳቅቁ ሰነበቱ። ግን አንድ ነገር ወቁ። ምናልባት በመረጃና በማስረጃ እንዲህ ነው እንዲያ ነው ብሎ መናገር ይቻላል። ነገር ግን የመፍትሄ አካል የሚሆን የቤተ ክርስቲያን ሰው ስለሌለ ምንም ነገር በዚህ ሰዓት መናገር አልፈልግም። ምንም ነገር ምንም ነገር፣ ከፍርሃት ግን አይደለም። ወላዲት አምላክ ምስክር ናት። ነገር ግን እወቁት፣ እኛ ነገሩን ብንተወው የማይተዋት አምላኳ በደሙ የመሰረታት ክርስቶስ ቤተ ክርስቲያን አይተዋትም። በዚህ አጋጣሚ መምህራችን ታደሰ ወርቁን ፍቱት ግድ የላችሁ ታደሰ ወርቁ የልጆች አባት ነው የልብ በሽተኛ ነው ታደሰ ወርቁ ቦጥ ነገድ ዘራቅም ቤተ ክርስቲያኗን ይወዳታል ያፈቅራታል ከዚህ ሌላ ምንም አጀንዳ የለውም ያደረጋችሁትን አድርጋችኋል በጣም ብዙ ብዙ ብዙ ብዙ መባል ይችላል ወደ አዲት አምላክ ግን ምን ዋጋ ምን ዋጋ እንግዲህ በዛሬው ዕለት ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ስራ አስኪያጅ ሆነው ተሹመዋል። በአቡነ አብርሃም እግር ስር ተተክተው የተሾሙልን ጳጳስ ማለት ነው። የሚመራን እግዚአብሔር ነው፣ የሚያስተዳድረንም እርሱ ነው። መንገዱን ቀና እንዲያደርግላቸው ወደ እግዚአብሔር ሁላችንም እንጸልይ ለማለት እወዳለሁኝ። ይሄ ብቻም አይደለም። ብዙዎች እንግዲህ በጽሁፍ የማድረገው የራሳቸውን ተቃውሞ የገለጹ ነው የሚገኙት። ይሄ ውሳኔ ትክክለኛ አይደለም እያሉ እና ወጣዎች ደግሞ የተቃውሞ ይገኛሉ እና በዚሁ አጋጣሚ አንድ ወንድማችን ከዚህ ያስተላልፈው መልእክት አለ ላሰማቸው። የማንም ወጣት ደም በከንቱ መፍሰስ ስለሌለበት ኦርቶዶክሳውያን ወጣቶች ከእንደዚህ አይነት ነገር እጃቸው እንድታወጡ ስል በሉ እግዚአብሔር ስም ጠይቃለሁ። በተለይ በተለይ በሸገር ስት የምትኖሩ ኦርቶዶክሳውያን ባለማዕተቦች ባካችሁም ከእንደዚህ አይነት ነገር ራሳችሁ እንድታገሉ። አንዳንድ ጳጳሳት የብፁዓ አቡነ ጴጥሮስንና የብፁዓ አቡነ አብርሃምን ቦታ ለመያዝ በየሀገረ ስብከታቸው ያልሆነ ቀስቀሳዎችን እያረጉ እንደሚገኙ አሁን ላይ እየወጡ ያሉ መረጃዎች ያሳያሉ። የዛሬ ሁለት አመት ለእንደዚህ አይነት ወንበር ሲባል የሻሸመኔ ኦርቶዶክሳኖች፣ የያቤሎ ማርያም ኦርቶዶክሳኖች እንዲሁም ደግሞ የሁለቴ ቅዱስ ዮሐንስ ኦርቶዶክሳኖች እንደቅጠል የረገፉት ለእንደዚህ አይነት ወንበር ሲባል ነበር። እነኛን ኦርቶዶክሳዊ ወጣቶች ባለማህተቦች ሰማዕታት ግን ከቤተሰቦቻቸውና ከአንዳንድ ኦርቶዶክሳውያን ውጭ ማንም እያሰባቸው አይደለም። አባቶቹ እንኳን በቅጡ ለነሱ ወንበር ሲሉ የተሰዉትን ኦርቶዶክሲያን ባለማህተቦችን እያሰቧቸው አይደለም። የዛሬ ሁለት ዓመቱ ጉዳይ ዛሬም እንዲደገመብን ስለማንፈልግ ኦርቶዶክሲያን ባለማህተቦች እባካችሁን ከእንደዚህ አይነት ጉዳይ እጃችሁን አውጡልን። የማንም ባለማህተብ ደም በከንቱ መዘራት የለበትም፣ በከንቱ ደመና መሆን የለበትም። ትክክል ነው፣ የማንም ደም መፍሰስ የለበትም። ይሄን ነገር እንግዲህ ብፁዕ አባታችን አቡነ አብረሃም ሲናገሩት ነበር ከዚህ የፊት እሱንም አሰማችኋለሁ። እንግዲህ እኔን ደግፋችሁ ምንም አታርጉ፣ ርግፍ ያለብን ቤተክርስቲያን ብቻ ነው ብለው ከዚህ ሲያስተላልፉ ነበርና ላሰማችሁ ስ ብያለሁ ከቤተክርስቲያን ይልቅ ለጓደኛ መቆም፣ ለሌላው መቆም ይሄ በትክክል እያየ ነው። ለቤተክርስቲያን መቆም የሚገባው ሰው ለአባብርሃም ሊቆም ቢቆም ምን ትርጉም ይሰጠዋል? አባብርሃም እዚያው ቤተክርስቲያኒቱ ላይ ቆሞ ካገኘው አባብርሃምን አይደለም እየደገፈው ያለ ቤተክርስቲያኒቱን ነው ማለት ነው። እያስተጋባ ያለ የቤተክርስቲያኒቷን ክብር ነው ማለት ነው። አሁን ግን የምናያቸው የእያንዳንዱ ደጋፊ አለው ስቶ የወጣውን ከሀዲዱ ስቶ የወጣውም ደጋፊ አለው፣ በሀዲዱ መስመሩን ጠብቆ የሚሄደውም ደጋፊ አለው። ስለዚህ የትኛው ይበዛል? ቅድም ተነጋግረናል። ከእውነት የራቁ ሰዎች ምርጫቸው ከእውነት የራቀ ነገርን ነው፣ እውነትን የያዙ ሰዎች ደግሞ ምርጫቸው እውነትን ነው። ስለዚህ አለሙ ዛሬ ምን ይመስላል ለእናንተ እተዋዋለሁ። ስለዚህ ወደ ቤተ ክርስቲያኒቱ ቅድሚያ ለቤተ ክርስቲያን እንስጥ የሚለውን ገንዘብ እናድርገው። በገንዘብ ላይ ብቻ ትኩረት እየተሰጠ ነው። ይሄ ምንም የሚያነጋግር ነገር አይደለም እርግጠኛ ነኝ እነዚህ የዘመኑ ሚዲያዎች አምስት ሳንቲም የማይከፈልባቸው ቢሆኑ ሁሉም ቢያቆም፣ እዚያ ውስጥ ለጽርቅ ብሎ የሚሰራ ብቻውን ይገኛል ብላችሁ ታስባላችሁ? ተሳስቼ ከሆነ እንድታርሙ አለ። የሚጽፍ ማንም አይኖርም፣ እርግጠኛ ነኝ ማንም አይኖርም። ምናልባት እንደው ጨርሶ ላለመደምደም ከንቱ ውዳሴ የሚባል ደግሞ ዋጋ አለ አይደል? እሱም የሚጠልፈው አቦ አቦ መባልን የሚፈልግ ብቅ ብቅ ሊሉ ይችል ይሆናል። አለበለዚያ ዳቦ ፍለጋ ነው የሚሄደው። አይደለም። እዚህ ጋር ጽሁፍን ተውት። ዛሬ ያለው አወዳሽ፣ ቀዳሽ፣ አመስጋኝ በቤተ ክርስቲያኒቱ ከእኔ ጀምሮ ያለው ወደ ላይ ያለውን ልትወው እና እስከ ታች ድረስ እስከ በር ዘጊው ከፋጩ ድረስ ያለው ቤተ ክርስቲያን በቃ ከዚህ ቀን ጀምሮ አምስት ሳንቲም የምትከፍለው የላትም። ስለዚህ ጥንት አባቶቻችን በነፃ የተማሩትን በነፃ አገልግሎት ይሰጡ ነበረ። በነፃ ቤተክርስቲያን አስተማረቻቸው። በነፃ ይቀድሳሉ፣ በነፃ ያወድሳሉ፣ በነፃ ይሰብካሉ፣ በነፃ ያስተምራሉ። በነፃ ማንኛውንም ነገር እግዚአብሔር የሰጣቸውን ከእግዚአብሔር ዋጋ እየተቀበሉ ይሰሩ ነበረ። እናንተም ወደ ወደዚው ተመለሱ። በቃ አሁን የሚከፈል የለም ቢባል ቄስ ይገኙ ቤተክርስቲያን ውስጥ የገጠሪቷ ቤተክርስቲያን አሉ ዛሬ እዚህ ከተማው ላይ ነው ምላችሁ ይገኝ ሁን። አረ በእኔ ደረጃ የለውም። የምናሰጋለን የምን ቄሱ ብቻ ም እንዲያቆኑ ብቻ። እነሱስ ምክንያት ይኖራቸዋል። ልጆች አሉ፣ ትዳር አለ። ትዳር የሌለው ምንም የሌለው መነኩሴው ይገኝ ሁን። ምክንያቱም ክርክር አሁን ደሞዝ አነሰን ነው እድገት አነሰን ነው። የሚበላበትን እንጂ የሚሰራበትን ፈላጊ ማንም የለም። ይሄ ወቅቱ ያመጣው ችግር ነው እንጂ አባቶቻችን በደረቅ ቁራሽ በጠርኙ ውሃ በፍኝ ቆሎ ራሳቸውን ገዝተው አንጀት ሲያጥራቸው አንጀታቸውን በደንጋ እያሰሩ ደንጋ አድርገው እዚህ ላይ አስተምረዋል፣ መክረዋል። ይችን ታላቅ ቤተ ክርስቲያን እዚህ ዘመን አድርሰዋታል። እኔ እና እናንተ ዘመን ስንደርስ ደግሞ ብዙ ፈተናዎች ላይ ነው እና ያለች ቤተ ክርስቲያኒቱ እንድትሻገር መወያየታችን፣ መመካከራችን፣ ችግሮቻችን ማዋቃችን በጣም የሚያኮራ ስለሆነ በዚህው ቀጥሉበት ነው። የበላይ አካል ምንድነው? ለሚዲያው ቅርብ ቢሆን የተባለው ለመሆን ዝግጁ ነን። ንገሩ፣ ምንም ችግር የለም። ጀምረናል። ገጠመኝ ዛሬ ራቅ ብለን ይህን ስልጠና የጀመርነው እንጂ ግንኙነት ከጀመርን አመት አስቆጥረናል፣ አልፏል። ግን ትልቁ ችግር እናንተው ቅድም ጠቅሳችሁታል። አንድ ስራ ስንጀምር ሌላ አጀንዳ ይሰጠናል። የተሰጠንን አጀንዳ ተቀብለን ስንንደፋደፍ ቀኑ መሽቶብን ወደ ሁለተኛው ያሸጋግሩናል። አሁን ግን አጀንዳ ተቀባይ መሆኑን እንትወውና ብንችል አጀንዳ እንስጣቸው ለሰዎች፣ ባንችል ግን የእኛን አጀንዳ ለእኛ አድርገን እንነጋገርበት፣ እንወያይበት፣ እንመካከርበት፣ እራሳችንን እንጠብቅ ብለን ተቀራርቦ ለመስራት ወስነን ነው ይህ ስልጠናም የተጀመረው። እናንተም ፈቃደኞቹ ናችሁ። በዚህ በመምጣታችሁ በጣም ደስ ብሎኛል። እግዚአብሔር ይባርክልን እላለሁ። እንደ የተጠቀሱት ወሳኞች ስለሆኑ ደግሜ እናንተ ለእናንተ በማቅረቢ አትታዘቡኝ። መጥበቅ አለበት ብዬ አጥባቂ አራቂ የሚባል ነገር ታውቃላችሁ። አዲስ እኔ ከምናገር እናንተ ያቀረባችሁልኝን በጠብቀው ደስ ስላለኝ ነው። ሌብነት በቤተ ክርስቲያኒቷ አለ፣ በቤተ ክርስቲያን ውስጥ አለ። ጠረጠር የለውም ምንም ጥርጥር የለውም። ግን ችግሩ ማን ነው ሌባው የሚል ጥያቄ ቢመጣ እኔ ነኝ ባዩ ማን ነው መልሳላችሁ። ሌብነቱ አለ። ሌባ ብሎ የሚናገረው ደግሞ ሁሉም ነው። የሚሰርቀውም የማይሰርቀውም ሌባ አለ ብሎ ያወራል። ተባባሪውም አስተባባሪውም ሌባ አለ ብሎ ያወራል። አቀባዩም ተቀባዩም ሌባ አለ ብሎ ያወራል። ጠቋሚውም አስጠቋሚውም ሌባ አለ ብሎ ያወራል። ባለቤቱ ማን ይሆን? ማነው እብዱ የሚል አንድ እንትን አይቼ ነበር። ማነው እብዱ? እብዱ ነው እኮ ማነው እብዱ የሚል ራሱ እብድ ያሉት ሰዎች ማነው እብዱ እብዱ ይላል። እውነቱን ነው። እሱም በሱ ዓለም ጤነኛ ነው። በሱ ዓለም ሌላው እብድ ነው። ምክንያቱም የሚያይበት አይኑ የተለየ ስለሆነ፣ እሱን እብድ ያለው ሰው ሌላ ነው። እብድ የሚለው እሱ ደግሞ ሌላ ሰው ነው። ስለዚህ ሌባን ለማጥፋት ሁልጊዜ የማይስማማትን ስም ለቅድስት ቤተ ክርስቲያን እየሰጠን ከመኖር ይልቅ እንደው ይህ ነሲ ብዛ ከእናንተ አሁን የተሰወረ ሌባ ይኖራል። እውነት እንስራ ብትሉ ሚዲያዎች እዚህ ያላችሁት ብዙ ናቸው። አሁን እውነት እንስራ ብትሉ ሌባውን ሳምንት አይደለም ወር አይደለም በቀን ትደርሱበታላችሁ ከጥሩ መረጃ ጋር የዚያ ጊዜ ያ ሌባ ያፍራል፣ የቤተ ክርስቲያን ክብር ይጠበቃል። አለበለዚያ ቤተ ክርስቲያን በሌባ ተወራለች፣ በሌባ ተከባለች፣ በሌባ በዘራፊዎች በዚህ አይነት ቡድን። ይህን በየጊዜው እንለቀዋለን። ቅድም ነግረውናል። ለመምህር ነፃነት ለማን ያንን መልእክት የምናስተላልፈው እስኪ ንገሩ፣ ለወዳጆቻችን ሚዲያው ተከታዩ ሁሉ ነው። እንግዲህ የተለየ የምስጢር መሰብሰቢያ ያለን አይመስለኝ ሚዲያው ላይ የምናየው ሁሉ ሁሉም የተለያየ እምነት ያለውም የሌለውም፣ ትንሹም ትልቁም፣ ምሁሩም የምሁሩም ሁሉም ነው የሚመለከተው። ጠላቱም ወዳጁም ሁሉም ነው የሚመለከተው። ስለዚህ የቤተ ክርስቲያንን ውድቀት ነው የሚያፋጥን ትንሳኤ ትንሳኤዋን ከሆነ ለማፋጠን የፈለግ ነው ሌባውን አድኖ በዚህ ቤተ ክርስቲያን ወይም በጠቅላይ ቤተ ክህነት ወይም በዚህ ሀገረ ስብከት እንደዚህ እንደዚህ አይነት ሌቦች እጅ ከፍንጅ ተይዘዋል ብሎ እጅ ከፍንጅ ይዞ በቤተ ክርስቲያን ቀኖና የሚቀጡትን በቤተ ክርስቲያን ቀኖና በወንጀል የሚቀጡትን ወደ መንግስት ወስዶ አሳልፎ ሰጥቶ ቤተ ክርስቲያኒቱን ነጻ ማድረግ ካልቻል ሁልጊዜ ሌባለ ዘራፊ አለ እያለ ስናወራ መኖሩ ማንን ነው የሚጠቅመው? ቤተ ክርስቲያኒቱን ነው የሚጎዳ እንጂ አይጠቅማትም። መኖሩ የተረጋገጠ ስለሆነ ስለዚህ እንፈልግ ሌባውን ስሙን ብቻ ሳይሆን በግብር እንወቀው እንድረስበት፣ ለማስተካከል የቤተ ክርስቲያኒቷን ክብር ለመጠበቅ ዝግጁ እንሆን። ቅድ አባታችን እግዚአብሔር አምላካችን ዕድሜና ጤናችን ትልቅ ምልክት ያሳርፉት እና ስለዚህ ማመስገን አለብን። እኚህን አባት እ ብቻ ማደሉም ጻባታችን አቡነ ጴጥሮስም እንግዲህ ካሉ ብዙ ተነስተዋልና እስኪ ማመስገን ስለሚገባን ይህን ቪዲዮ አይተን እንመለን። ሁላችንም ኦርቶዶክሳውያን ሁለቱን ብፁዓን አቦ ሊቃነ ጳጳሳት እናመስግናቸው። ሶስት አመት ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆነው አገልግለዋል። ብፁዕ አቡነ ጴጥሮስ ደግሞ የቅዱስ ሲኖዶስ ዋና ጸሐፊ ሆነው አገልግለዋል። በዚህ በሶስት አመት ውስጥ በርካታ ተግዳራቶችን ከእግዚአብሔር ጋር አልፈው እዚህ ደረጃ ደርሰዋል። አሁን ደግሞ እግዚአብሔር በፈቀደ መልኩ በእነዚህ ብፁዓን አበው ሊቃነ ጳጳሳት ቦታ ሌሎች ብፁዓን አበው ሊቃነ ጳጳሳት ማለትም ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ እንዲሆኑ፣ ብፁዕ አቡነ ዲስቆሮስ ደግሞ የቅዱስ ሲኖዶስ ዋና ጸሐፊ ሆነው እንዲያገለግሉ ቅዱስ ሲኖዶስ ዛሬ ባደረገው ስብሰባ በምላተ ጉባኤ መርጧቸዋል ማለት ነው። ለነዚህ ለሁለቱ ብፁዓን አበው ሊቃነ ጳጳሳትም መልካም ያገልግሎት ዘመን እንዲሆንላቸው ለቤተ ክርስቲያን የሚጠቅም መልካም የሆኑ ስራዎች እንዲሰሩ እሱ እግዚአብሔር እንዲፈቅድላቸው ጸሎት እያደረግን ሁለቱን ብፁዓን አበው ሊቃነ ጳጳሳት ግን ማመስገን አለብንና ሁላችሁም የተሰማችሁን ስለ ብፁዕ አቡነ አብርሃምና ስለ ብፁዕ አቡነ ጴጥሮስ በኮሜንት ሴክሽን ላይ ሀሳብ አስተያየታችሁን እየጻፋችሁ አመስግኑልን። የብፁዓን የሁሉም ብፁዓን አበው ብራክ የደረሰን ይደረሰን ግሪል ሾ መሆኑ ታሩን ነው። እግዚአብሔር አምላካችን ባለበት ሰላም ያርግልን። ልባቸውን እንግዲህ እኛም የማንፈልጋቸው አባቶች ሹሞ ከሆነ አናቅም ወይ ልባቸው እንዲቀና ልባቸው ቀና እንዲሆን ለቤተክርስቲያን ብቻ እንዲያስቡ ከብሔር ከጎጥነት ወጥተው ለቤተክርስቲያን ብቻ እንዲያስቡ ቻሉ አቅም ጸሎት እናርጋን ትፈልጋለሁ። ከዛ ደግሞ ብዙ የመጠ የሚያጥ ነገር ካለ የሚሆነው የሚሆነው እንግዲህ እዚህ ከን ከእግዚአብሔር ነው የምንመለከተው ራሱ አምላካችን ኢየሱስ ክርስቶስ እንግዲህ ቤቱን እንደመረጠው ወይም ደግሞ እራሱ ቤቱን እንደሰራው ራሱ እንደመሰረተው መጠበቅ አያቅተውም እና መጨነቅ የለብንም ብዬ አስባለሁ። ብቻ በጸሎትን በርታኛ፣ ለእነሱም ጸሎት እናርግላቸው፣ ለኛም ለራሳችን ጸሎት እናርግ። ከዚህ ሌላ ቦታም አባቶችም እንግዲህ እናርግላቸው ተፈልጋለው። ይሄን እንትን አስቀምጡ ነበር። ቁም ነገር ባሪፍ